ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተራችሁ የምትገኙት አራት ሶስት ሶስት በአራዳ ኤፍኤም ዘጠና አምስት ነጥብ አንድ ነው። አርሰናል በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ከተከታዩ ቡድን በአራት ነጥብ ርቆ ከወቅቱ ሻምፒዮን ሊቨርፑል የሰባት ነጥብ ልዩነት፣ እንደዚሁም ደግሞ ሊጉን በቅርብ ጊዜ በአራት ተከታታይ አመታት ካሳካው ማንቸስተር ሲቲ አንደርዶግ ሆኖ ከመጣው ከፔፕ ጋርዲዮላ ቡድን የስድስት ነጥብ ልዩነት አለው። በዚህ ምክንያት አርሰናል አሁን ስልሳ ስድስት በመቶ የሊጉን ዋንጫ ያነሳል የሚል ለስልሳ ሰባት በመቶ የቀረበ እድል አግኝቷል። ጋዜጠኝ ጨዋታዎች ባል የተቆጠረበት በሶስት ጨዋታ ሶስት ጎል በሴንት ጄምስ ፓርክ ኤሚሬትስ ላይ እንደዚሁም አንፊልድ ላይ በቅደም ተከተል ኒውካስል ዩናይትድን ሁለት ለአንድ ባሸነፈበት፣ ከማንቸስተር ሲቲ ጋር አንድ ለአንድ በተለያየበት፣ እንደዚሁም በሊቨርፑል አንድ ለባዶ በተሸነፈበት ጨዋታ በቀሪዎቹ ስድስት ጨዋታዎች ጎል አልተቆጠረበትም። በሻምፒየንስ ሊግ በሶስት ጨዋታዎች ጎል አልተቆጠረበትም። በአንጻሩ ስምንት ጎሎችን ተጋጣሚዎቹ ላይ አስቆጥረዋል። ይሄ የተለየ ያደርገዋል ይህንን ቡድን ጥንካሬውን ከግምት ውስጥ ማስገባት አንዳንዶች ከሁለት ሺ አራት አምስቱ ቼልሲ ጋር ያነጻጽሩታል በመከላከሉ ዙሪያ የሚከላከሉ ቡድኖች ወይም የተከላካይ መስመራቸው ጠንካራ የሆኑ ቡድኖች ጥቂት ጎሎችን እንኳን ቢያስቆጥሩ በአብዛኛው በአንድ ለባዶ ውጤት ዋንጫዎችን ማንሳት ይችላሉ። ይሄ ደግሞ ከዚህ ቀደምም የተረጋገጠ እውነታ ነው። ኤሲ ሚላን 1994 ይሄንን አድርጓል። በ34 ጨዋታ 36 ጎል አስቆጥሮ የተቆጠረበት 15 ጎል ብቻ ስለሆነ ሻምፒዮን ሆኗል። እኩል የጎል መጠን ያስቆጠሩ አታላንታና ዩዲኔዜ በርካታ ጎሎች ስለተቆጠረባቸው 34 እና 35 ጎል ከሊጉ ወርደዋል። ይህን ከግምት ውስጥ አስገባን አርሰናል ከተለያየ አቅጣጫ ጎሎቹን እያስቆጠረ እንደሆነ ካሰብን ይህ አመት የአርሰናል ይመስላል። ከሁለት ሺህ አራት አምስት የውድድር ዘመን ቼልሲ ጋር የሚመሳሰል ነገር እንዳለው በትክክል ማሳያ ነው። ያ ቡድን የተቆጠረበት አስራ አምስት ጎል ነው ከ ሰላሳ ስምንት ጨዋታዎች በኋላ በ ሀያ አምስት ጨዋታዎች ደግሞ ጎል አልተቆጠረበትም። አካሄዱ ተመሳሳይነት ያለው ይመስላል ሚሊሻ ያ ማርክ በተለይ በመከላከሉ ላይ ያሉ መመሳሰሎችን እየተመለከትን ያለ ነው። የጆዜ ሞሪኖ ቡድን ሁለት ሺህ አምስት የበለጠ በመከላከል ጥንካሬው ዋንጫ ማሳካት ችሏል። ብቸኛው ጠንካራ ጎኑ ነው የሚል እይታ የለኝም። እርግጥ በማጥቃቱም ላይ በጣም ጥራት ያላቸው ተጫዋቾች ነበሩ። ዲዲር ድሮግባ የነበረው ቡድን እንደሆነ መርሳት የለብንም። ፍራንክ ላምፓርድ ለእኔ ከየትኛውም አማካኝ በማጥቃት ላይ ያለው ተሳትፈው እጅግ የላቀ በማስቆጠር እድል በመፍጠር በተለይ በማስቆጠር እጅግ የላቀ ከሳጥን ሳጥን ታይሚንጉን በሚገባ ያውቃል። የአጥቂ ደመነፍስም አለው። የአጥቂ ደመነፍስ አለው ማለት ብዙ ጎሎች ያስቆጠረ አማካኝ ነው። ሌላው ቡድኑ ወጣት ቡድን መሆኑ ያገዛቸው ይመስላል። ልምድ ያላቸው ተጫዋቾች አሉ፣ ግን ቁልፍ ተጫዋቾች በእድሜ ወጣት ሆነው ግን ትልቅ ልምድ ያላቸው እድሜያቸው ነው ወጣት፣ እንጂ የጨዋታ ቁጥራቸው የዋዛ አልነበረም። እንግዲህ አማካይ እድሜ የዛ ቡድን አማካይ እድሜ ሀያ ሶስት ዓመት መሆኑ የበለጠ ጆዜ ሞሪኒዮን ተጠቃሚ ያደረጋቸው ይመስለኛል። ማርክ የበለጠ ሰራተኛ እንዲሆኑ እድል የሚሰጥ አይነት ስብስብ ነው የነበራቸው። ስኳድ ሳይዙም ሰፊ ነው፣ የብዙ ሰላሳ አንድ ያክል ተጫዋቾች ነበሯቸው። ሀያ ሶስት አመት ከአምስት ወር አካባቢ እነው የቡድኑ አማካይ ዕድሜ የነበረው። ያ በጣም ተጠቃሚ አድርጓቸዋል። ከአርሰናል ጋር የሚያመሳስለው ሌላኛው በመከላከሉ ላይ ያለው ነገር ማርክ፣ የዲፓርትመንቱ ላይ የመከላከል ዲፓርትመንቱ ላይ የምትመለከተው ተቀራራቢ የሆነ ኳሊቲ ያላቸው ተጫዋቾች በስብስቡ መኖሩ የጆን ቴሪ፣ ሪካርዶ ካርቫሊዮ ብዙ ጨዋታ አብረው የተጫወቱት የማል ተከላካዮች ግን ዊሊያም ጋላስ ሌላኛው የዛ ቡድን አካል መሆኑን መዘንጋት የለብንም። ጥሩ ልምድ አለው፣ ለእነዚህ ተጫዋቾች ልምዱን ያካፍላል። የሱ ሮበርት ሁዝ ሌላኛው ጀርመናዊ የመሃል ተከላካይ በአካል ግዙፍ ነው። እንደ አስፈላጊነቱ በአንዳንድ ጨዋታዎች የእነዚህን ሁለት የመሃል ተከላካዮች እረፍት ለመስጠት ጀርመናዊው ጥሩ ተከላካይ ነው ማለት ከዛ በኋላ ወደ ሌስተር ሲቲ ሄዶ ከሌስተር ሲቲ ጋር የፕሪሚየር ሊግ ዋንጫ ማሳካቱን መርሳት የለብን ሁለት ሺ አስራ አምስት አስራ ስድስት በክላውዲዮ ራኔሪ ዘመን፣ በክላውዲዮ ራኔሪ ትልቅ ልምድ ያለው ሌላኛው ተጫዋች ነው። እስኳድ ብዙ ጥሩ ነበረ። በአርሰናል አሁን ያን ተመሳሳይ ነገር እየተመለከትን ነው። ጥራት ያላቸው በቁጥር የበዙ ተከላካዮች አሉት። ልክ እንደ ሁለት ሺ አምስቱ ቼልሲ ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ ያለ ጥርጥር የመጀመሪያ ተመራጭ ናቸው ግን እንደ አስፈላጊነቱ በጨዋታ መካከል እነሱ ማሳረፍ ቢያስፈልገው ወይም ማፈራረቅ ቢያስፈልገው፣ በሆኑ ጨዋታዎች በሆኑ የጨዋታ መድረኮች ካራባው ካፕ ሊሆን ይችላል፣ እንግዲህ ኤፌ ካፕ ሊሆን ይችላል የተለያዩ ጨዋታዎች፣ እነዚህ ሁለት የማል ተከላካዮችን ማሳረፍ ሲፈልግ፣ ክርስቲያን ሞስኬራ አይነት፣ ኢንካፔ አይነት ጥራት ያላቸው ተጫዋቾች በተከላካዩ ስብስብ ስር መኖሩ ከዛ ቡድን ጋር ትንሽ ተመሳሳይ የሚያደርገው ይመስለኛል ማርክ። ሌላው ግን የአማካዩ አስተዋጽኦ ቀላል ነበር ወይ? ሁለት ሺ አምስት በጆዜ ሞሪኖ ቡድን ውስጥ የተከላካዩ ኳሊቲ ብቻ አደለም ማርክ። ጥቂት ጎል እንዲቆጠርበት ምክንያት የሆነው ልክ እንደ አርሰናል ምርጥ ግብ ጠባቂ ነበረው በወቅቱ፣ ፒተር ቼክ ሀያ አራት አመቱ ላይ በነበረበት ገና በለጋነቱ ፍሌክሲቢሊቲው ሰጣ። ከሊል ኦር ሬን የመጣበት ጊዜ ነበር። ያ ይሄ በጣም ጥራት ያለው ተጫዋች ነው፣ ግብ ጠባቂ ነው። በጥቂት ዋጋ ነው ማርክ። እርግጥ በወቅቱ ገበያ ትልቅ ገንዘብ የተከፈለበት ነው። ከኖንት ከኖንት ይመስለኛል ከሬን የመጣው ለሁለቱም ቡድኖች ተጫውተው አሳልፈዋል። ለሁለቱም ለአርሰናልም፣ ለቼልሲም ተጫወተዋል። ገና ወጣት ነበረ። በጥሩ ጊዜው ላይ ነው የነበረው። ከዛ በኋላ ደግሞ የአማካዮቹ አስተዋጽኦ በመከላከሉ ላይ ማርክ ትልቅ አስተዋጽኦ ነበረው። ማይክል ኤሴን ብዙ ሜዳ አካል ነው የሚጫወት አማካይ ድካም የማይሰማው ክሎድ ማኪሌሊ የበለጠ ለተከላካዩ ሽፋን የሚሰጥ የሚያደርገውን የሚያቅ ልክ እንደ ማርቲን ዙቢሜንዲ የሜዳ ላይ አሰልጣኝ ጨዋታን የሚረዳበት አይምሮ ከዙቢ ሜንዲ ጋር ብዙ ያመሳስለዋል። ማርክ አግሬሲቭ የምትለው የተከላካይ አማካይ አይደለም። ክሎድ ማኪሌሊ የበለጠ ጫዋታን የሚረዳ አይነት አማካኝ ነው። ይህ ደግሞ ከዙ ሜንዲ ጋር የበለጠ ያመሳስለዋል። የፍራንክ ላምፓርድ ሰራተኝነት ከዴክላን ራይስ ጋር የሚያመሳስለ ይመስላል። ከሳጥን ሳጥን የሚሮጥ ነው። ዴክላን ራይስም ያንን ያደርጋል። የጥራት ደረጃቸው ሊለያይ ይችላል እንጂ አተገባበራቸው ግን ተመሳሳይነት አለው ማለት ነው። ስለዚህ አርሰናል ከዛ ከጆዜ ሞሪኖ 2005 ስኬታማ ከሆነ ቡድን ጋር በተለይ ከኳስ ውጭ ያለው ኦርጋናይዜሽን ተቀራራቢነት ያለው ይመስላል ማርክ። እንግዲህ ብዙ ከኳስ ጋር የሚቆይ ቡድን አይደለም የጆዜ ሞሪኖ ቡድን፣ የበለጠ ትራንዚሽን፣ ለእንግሊዝ እግር ኳስም አስተዋጽኦ ያደረጉ ናቸው። ጆዜ ሞሪኖ በተለይ ከመከላከል ወደ ማጥቃት የሚያደርጉት ሽግግር በጣም ድንቅ እንደነበር ይታወቃል። እና አርሰናል አሁን ብዙ ከኳስ ጋር በተለይ በአንዳንድ ጨዋታዎች ብዙ ከኳስ ጋር የመቆየት ፍላጎት ያለው አይነት ቡድን አይደለም። ከኳስ ውጪ ያላቸው አደረጃጀት ግን የበለጠ ተመሳስሎች ያለው ይመስላል። የዘንድሮ የአርሰናል እና የ2005 የጆዜ ሞሪኖ ቡድን ብዙ እድል የማይፈጠርበት ነው። ጎል የማይቆጠርበት ብቻ ሳይሆን ብዙ እድልም አይፈጠርበትም። የጆዜ ሞሪኖ ቼልሲ ዘንድሮ እየተመለከተ ነው ያለነው። አርሰናልም ተመሳሳይ ነው ማርክ። ይሄ ሲዋደቅ ሁሎ ብዙ እድሎች ተፈጥሮበት እድለኛ ሆኖ አንድ ጎል አስጠብቆ የሚወጣ አይነት መከላከል አይደለም። ጥቃት ያለው መከላከል ተግብሮ እድሎች ሳይፈጠሩበት ሲወጣ እየተመለከትን ነው። እንግዲህ ብዙ የማጥቃት እድሎች በፈጠረው የዘንድሮ የክሪስታል ፓላስ የኦሊቨር ግላስነር ቡድን በጣም ብዙ እድሎች የሚፈጥር ቡድን ነው። በአርሰናሉ ጨዋታ ምንም አይነት እድል መፍጠር አልቻለም። ምንም አይነት ዳቪድ ራያ የተፈተነበት ንጹህ የጎል እድል አልተፈጠረም። በጨዋታው የበለጠ መከላከሉ ሶሊድ ነበር፣ የተዋሃደ ነበር። ይሄ የበለጠ ሁለቱም ቡድኖች በመከላከል ወቅት የሚያመሳስላቸው ብዙ ነገር ያለ ይመስላል። ማርክ ያኛው ቼልሲ ከ38 ጨዋታዎች በኋላ 29 ጨዋታ አሸንፎ 8 ጨዋታ ቻ ተለያይቶ በአንድ ጨዋታ ብቻ ተሸንፎ 72 ጎል አስቆጥሮ 15 ጎል ብቻ አስተናግዶ በ57 ንጹ ጎል እና በ95 ነጥብ ከ50 ዓመት በኋላ የሊጉን ዋንጫ አሳክቷል። አርሰናል ከ22 ዓመት በኋላ ይህንን ዋንጫ ጠብቆ ያሳካለ የሚለው ትኩረት የሚስብ ነው። አንዳንድ ነገሮችም ይመሳሰላሉ ለምሳሌ ጆዜ ሞሪኒዮ የሉዊ ቫናልና ሰር ቦቢ ሮብሰን ምክትልና አስተርጓሚ ሆነው ሰርተዋል ከጆዜም ከሉዊ ቫናል መከላከልን ከሰር ቦቢ ሮብሰን ማጥቃትን እንደዚሁ ተምረዋል ፔፕ ጋርዲዮላም ከሚኬል አርቴታም ከፔፕ ጋርዲዮላ የወሰዳቸው ነገሮች አሉ ከዴቪድ ሞየስ የወሰዳቸው ነገሮች አሉ በፓሪስ ሴንት ጀርመን በአርሰናል ቆይታው በአርሰን ቬንገር ስር በሬንጀርስ ቆይታው እንደዚሁ የተማራቸው ነገሮች አሉ እና ያንን ያሳካው። ከዛ በተጨማሪ በዛ ቡድን ውስጥ ቅድም ሚሊሻ እንደጠቀስከው ጠንካራ የተከላካይ የግብ ጠባቂ ተጫዋች ነበርም፣ ፔተር ቼክ። አሁን ደግሞ ዴቪድ ራያ ነው። ሁለቱም ኳሊቲ ያላቸው፣ ምናልባት ዴቪድ ራያ የበለጠ በግር አጠቃቀሙ ከፔተር ቼክ የተሻለ ነው። ፔተር ቼክ በግር አጠቃቀሙ ረዣዥም ኳሶቹ ካሉ ነው በስተቀር ብዙም በአጭር ኳስ እዛው መስርቶ ለመጫወት የሚሆን አይደለም። እዛን ጊዜ እንደዚህም የሚጫወት ቡድን አልነበረም። የበለጠ ረዣዥም ኳሶች ከርሶ የሚጣሉ ኳሶች ዲዲ ሮግባ ፍሊክ ያደርጋሉ የሚጨርፋል፣ ከዛ በኋላ ሌሎች ተጫዋቾች የማስቆጠር ባህሪ ነበራቸው። ከዛ በተረፈ በወቅቱ ምርጡን የግራ እግር ተጫዋች ይዘው ነበረ። ሁለት ተጫዋቾች ከአንድ አልፈ ሁለት አሪያ ሮበን ና እንደዚሁም ዳሚያን ዳፍ ነበራቸው። ጆ ኮል ነበር እዛ ቲም ውስጥ፣ አርቲስቲክ ተጫዋች ነው። ቲያጎ ፖርቹጋላዊ ተጫዋች ነበር። ፍራንክ ላምፓርድ ማኬሌሌ በየሜዳ ክፍሉ መሪ ነበራቸው። የተከላካይ መስመሩ ፔተርቼክ ግብ ጠባቂ ነው። ጆን ቴሪ፣ ክሎድ ማኬሌሌ፣ ፍራንክ ላምፓርድ፣ ዲዲ ድሮግባ። አርሰናል ላይ ተመሳሳይ ስፓይናል ኮርድ ታያለ። ዴቪድ ራያ፣ ገብርኤል ማጋሌሽ በዚህ ሰዓት የሊጉ ምርጡ የተከላካይ ስፍራ ተጫዋች ሊባል ይችላል፣ ካልሆነም ከምርጥ ሶስት ተከላካዮች መካከል አንደኛው አማካይ ቦታ ላይ ማርቲን ዙቢሜንዲ ከሳጥን ሳጥን ዴክላር ራይስ አሁን በጉዳት የለም እንጂ ማርቲን ኦዴጋርድ፣ ከዛ ውጪ ቪክቶር ከሬሽ ያን የሚመሳሰል ነገር አላቸው። ከዛ በተረፈ ደግሞ የተከላካይ መስመሩም ተመሳሳይነት አለው። በግራ መስመር ተከላካይ ላይ ምናልባት በኋላ ላይ አሽሊኮል መጣ። ሁለት ሺ አምስት ስድስት የውድድር ዘመን ካርሰናል ዊሊያም ጋላስ በዝውውር በልውውጥ ስምምነት ወደ አርሰናል ያመራበት ጊዜ ነበረ። የተከላካይ ስፍራ ተጫዋቾች በጥንቃቄ የሚጫወቱ ናቸው። ልክ እንደ አርሰናል ሁለቱ የመሃል ተከላካዮች ሪካርዶ ካርቫዮ እና ጆን ቴሪ እንዳሉ ሆነው ግራ መስመር ተከላካይ ቦታ ላይ ፈረንሳይ ተጫዋች ወደ አርሰናል የሄደው ተጫዋች ፈረንሳይ ዊልያም ጋላስ ነበረ። ቀኝ ላይ ደግሞ ፓውሎ ፌሬራ ነበር። ፓውሎ ፌሬራ በተወሰነ መልኩ ከዩሪያን ቲምበር ጋር የሚመሳሰል ነገር አለው። በጣም ኦቨርላፕ የሚያረግ አይነት አይደል፣ በጥንቃቄ የሚጫወት የበለጠ ለመከላከል የቀረበ ተጫዋች ነበር። ከፖርቶ ነው ያመጡት። በግራ መስመር ላይ ሪካርዶ ካላፊዮሪ፣ ልክ እንደ ዊሊያም ጋላስ ሁሉ የመሀል ተከላካይ ስራ ተጫዋሽ ነው ሀይብሪድ ተከላካይ ነበር። በቼልሲም የነበረው አሁን በአርሰናልም ያለው ጥሩም ሆኖ ያ ጥሩም ሆኖ ጥሩም ሳይሆን የሚያሸንፍ ቡድን ነበር ቼልሲ። የበለጠ ጥንቃቄ የሚከተል አርሰናልም፣ የበለጠ የቀድሞ ውበቱ አለ ለማለት አያስደፍር። ምናልባት ብሎ ብሎክ ሲጫወት ተጋጣሚው የበለጠ ኳስ ይዞ ይጫወታል። ካልሆነ ግን የበለጠ በፉላሙና በክሪስቲያል ፓላስ ጨዋታ ላይ እንደተመለከት ነው አይነት ጎል ካስቆጠረ በኋላ ለውበት የማይጨነቅ ቡድን አይነት ሆኖ የተመለከት ነው። ሌላው መርክ ከተለያየ አቅጣጫ ጎል ማስቆጠራቸው ተመሳሳይነት ያላቸው ይመስላል። እንግዲህ የሆነ ተጫዋች ጥገኛ አይደሉም አይደሉም። በጎል በማስቆጠሩ ከፍ ያለ የጎል መጠን የሚያስቆጥሩ ተጫዋቾች ሊኖሩ ይችላሉ። ግን ከተለያዩ የአርሰናል አሁን ከፍተኛው ጎል አስቆጣሪ ያለውን የጎል መጠን ስትመለከት የቪክቶር ኮሬጅ ጥገኛ ነው። በማጥቃት ወቅት ልክ እንደ ኧርሊንግ ብራውት ሃላንድ ሲቲ የሀላንድ ጥገኛ ነው በድፍረት መናገር ይቻላል። አርሰናል ግን የማንም ጥገኛ አይደለም። ከተጠባባቂ ወንበር ተነስተው ጨዋታን የሚወስን ጎል ያስቆጠሩ ተጫዋቾች አሉት። ሊአንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ ይህንን ማድረግ ችለዋል። ጎል አስቆጣሪዎች ናቸው። ትሮሳርድ ቪክቶሪ ዮክሬስ ሶስት ጎሎች በፕሪሚየር ሊጉ አስቆጥረዋል። ኤቨሬች የዜ ጨዋታን ሶስት ነጥብ ማሳካት የቻለ ጎል ክሪስታል ፓላስ ላይ አስቆጥረዋል። ዩሊያን ቲምበር ጎል አስቆጥረዋል። ጋብርኤል ማጋሊሽ ለቡድኑ ሶስት ነጥብ የሰጠ ጎል አስቆጥረዋል። ከተለያየ አቅጣጫ ስድስት ቁጥር ብዙ ዩሜ እንዲን ጨምሮ ጎል ሲያስቆጥሩ፣ ዴክላን ራይስ ሚካኤል ሞሬኖ ብዛታቸውን ተመልከት የጎል አስቆጣሪዎቹን። የጆዜ ሞሪኖ የ2005 ቸልሲም ተመሳሳይ ነው። ፍራንክ ላምፓርድ ጎል ያስቆጥራል፣ ድሮግባ ጎል ያስቆጥራል፣ ጆ ኮል ጎል ያስቆጥራል፣ አሪያን ሮብን ዳይመንደፍ ከተለያየ አቅጣጫ ጎል የሚያስቆጥር አይነት ቡድን ነው። እንደዚህ አይነት ቡድኖች የበለጠ ለተከላካይ ቡድን የመከላከል ዝግጁነት ተስማሚ አይደሉም። ማርክ ደግሞ ልክ ቅድም የጠራ ናቸው አታኪንግ ሚድፊልዱ ፍራንክ ላምፐርድ የቡድኑ አጥቂ ዲዴር ድሮግባ፣ የመስመር አጥቂዎቹ ሮበን ደፍ ጎል ማስቆጠር ጆይሚያን ደፍ ጎል ማስቆጠር ባልቻሉባቸው ጨዋታዎች ደግሞ ልክ እንዳሁኑ አርሰናል አዳኝ የመሀል ተከላካዮች ጆን ቴሪ ጎል ያስቆጥራል። ልክ እንደ ገብርኤል ማጋሊሽ ገብርኤል ጆን ቴሪ ጎል ያስቆጥራል ከቆመ ኳስ ሶስት ነጥብ የሚያስገኝ ጎል ጎል ያስቆጥራል እና ይሄ የበለጠ ተመሳሳይነት አላቸው ከስታይል ጋር ከጨዋታ ከሁለቱ አሰልጣኞች የጨዋታ ፊሎሶፊ ጋር። ምናን አደለም እያነሳን ያለ ግን ከሜዳ ላይ ባላቸው አንድ ለዋንጫ የሚጓዝ ቡድን ሊኖረው ከሚገባው ኳሊቲዎች አንጻር የሆኑ የሚያመሳስሏቸው ነገሮች እንዳሉ አንደኛው ከተለያየ አቅጣጫ ጎል ማስቆጠራቸውና የፊት አጥቂዎቹና የአጥቂ አማካዮቹ ጎል ማስቆጠር በተቸገሩባቸው ጨዋታዎች አዳኝ ማልተከላካይ በአርሰናል መኖሩ ስንመለከት የሆኑም ያመሳስሏቸው ነገሮች ያሉ ይመስላል። በክረምት ተጫዋቾች ዝውውር አርሰናል በተከላካይ ቦታ ላይ ጥቂት ተጫዋቾችን ያስፈረመው ምክንያትነት የሚቀርበው ደግሞ በቀደሙት ዓመታት በርከት ያሉ የተከላካይ ስፍራ ተጫዋቾችን ማምጣቱ ነው። ምናልባት በዚህ ክረምት ፔሮ ኢንካፔ ከመጡ ተጫዋቾች መካከል አንደኛውን እንደዚሁም ክሪስቲያን ሞስኬራ ሌላ አዲስ የፈረመ ተጫዋች የለም በተከላካይ ቦታ ላይ የበለጠ ከወገብ በላይ ነው። ባለፉት አመታት ግን ዩሪያን ቲምበርን ሪካርዶ ካላፊዮሪን ጨምሮ የተከላካይ ስፍራ ተጫዋቾችን በርከት አድርጎ የመግዛት ነገር ተመልክተናል። የጥንቃቄ ጨዋታ የሚመስል በውሰት ወደ ፖርቶ ያቀናው ሌላኛው ተጫዋች ኪቪየር በሀያ ሰባት ሚሊዮን ፓውንድ በእርግጥ በቋሚነት እንደሄደ ነው እየተነገረ የሚገኘው ያም ቢሆን ግን እንዲህ አይነት የጥንቃቄ የተከላካይ ስራ ተጫዋቾችን ሲያመጣ ነበር። በአንድ ወቅት በጆዜ ሞሪኒዮና በፔፕ ጋርዲዮላ መካከል ስላለውም ልዩነት ተጠይቆ ስለ ፔፕ ጋርዲዮላ ብዙ ማንሳት የፈለገ አይመስለኝም። ጆዜ ሞሪኒዮን ስለ አንድ ጨዋታ ዝግጅት ከዛ ውጪ ይሄ ስለ ትራንዚሽናቸው፣ የቆመ ኳስ አጠቃቀማቸው፣ ታክቲካል አንደርስታንዲንጋቸውን በተመለከተ በአድናቆት ስሜት ሲያነሳ ነበረ እና ብዙዎች ሚካኤል አርቴታ የምነካው ከፔፕ ጋርዲዮላ ነው፣ ረዥሙን ጊዜ አብሮ ያሳለፈው የመጡትም ከተመሳሳይ ከባቢ ነው የሚል ነገር እያነሱ ሚካኤል አርቴታ ላይ ጥያቄ ሲያነሱ ነበር። ከዛ ውጪ ሰዎች አያውቁም እንጂ ፔፕ ጋርዲዮላ ዘሞስት ዲፌንሲቭ ኮች ነው ብሎ ነበረ። ያንን ያለው ለምንድን ነው? የበለጠ ኳስ ይዞ ስለሚቆይ በዛ ሴንስ ነው። አርሰናል ላይ ይህንን ነገር እንመለከታለን ኳስ ይዞም ይቆያል። የበለጠ ደግሞ ኳሱን ለተጋጣሚ ቡድን ሰጥቶ በሎ ብሎክ የመጫወት ነገርም አለ። አንዳንድ ጊዜ ባላንስ አድርጎ የመጫወትም ነገር ትመለከታለን እና የሁለቱም ሀይብሪድ ነገር ያለ ይመስለኛል። የጋርዲዮላንም የጨዋታ መንገድ ወስዷል፣ ከመከላከሉ ጋር በተገናኘ እንደዚሁም፣ በቆመ ኳስ አጠቃቀም፣ የአንድ ጨዋታ ዝግጅት ከጆዜ ሞሪኒዮ ጋር እንደዚህ የመውሰድ ነገር እንመለከትበታለን። እንግዲህ የ2005ቱን ቸልሲ ስታነሳ ቅድም ያነሳው ነገር አለ የተከላካዮቹ የበለጠ የመሀል ተከላካይ ባህሪ ያላቸው። እርግጥ ፓውሎ ፌሬራ በመሀል ተከላካይ የሚሆን የፊዚካል አፒራንስም የለውም በቁመት አጠር ያለ ተጫዋች ነው ሁልሞስ ከዩሪያን ቲምበር ጋር የሚመሳሰል ነገር አለነት አለው ወደፊት እየሄደ ማጥቃቱ ላይ ያን ያክል ብዙ ተጽዕኖ የሚፈጥር ተጫዋች ካለመሆኑ ጋር በተያያዘ ዲፌንሲቭ ፉልባክ ዊሊያም ጋላስ የመሀል ተከላካይ ነው ምንም ጥያቄ የለውም በአርሰናል ሄዶ በዚህ ፖዚሽን በአንድም ጨዋታ ሲጫወት የተመለከትኩት አይመስለኝም ማርኪ የመሀል ተከላካይ የጥንቃቄ ጨዋታ ነው የቀኝ እግር ተጫዋች በግራ መስመር ተከላካይ ማጫወት አንድም የመሀል ተከላካይ ሆኖ የቀኝ እግር ተጫዋች በግራ መስመር ተከላካይ ቦታ አለ። ሁለት ጥንቃቄ ያ የበለጠ ተከላካዩ ጠንካራ እንዲሆን ያገዘው ይመስላል። በማጥቃቱ ላይ የበለጠ ነጻነት ያለው ተጫዋች እንግሊዛዊ ጆ ኮል ነበር። ማርክ አርቲስቲክ ነው። ከኳስ ጋር ምቹ ነው። ምናልባት ኦዲጋርድ የሚጫወትበት የሜዳ ክፍል ላይ ነው የሚጠቀሙት አራት ሶስት ሶስት ክላውድ ማክሌሊን ፍራንክ ላምፓርድ አጣማሪ የግራው ስምን ቁጥር ሆኖ፣ ፍራንክ ላምፓርድ የቀኙ ስምን ቁጥር ቀጥታ የኦዴጋርድ አሁን የሚጫወትበት የሜዳ ክፍል ላይ ነው የሚጫወተውና በፈጠራው በጠንካራ እግራቸውም ተመሳሳይነት አላቸው። የጂኮል ወደፊት ጠጋ ይላል፣ የጎል እድል ይፈጥራል፣ ጎል ያስቆጥራል። ኦዴጋርድ ማድረግ ይችላል። ማርክ የበለጠ የእነዚህ የባክፎሩ የመሀል ተከላካይነት የበለጠ ከፍ ያለ ኳሊቲ ወይም ለመከላከል ያላቸው ጥንካሬ ለመስመር አጥቂዎቹ አርያን ሮበን ና ደሚያን ደፍ ነጻነት ይሰጥ እንደነበር ይታወቃል። በወቅቱ የበለጠ ሽግግር ላይ የቡድኑ ማጥቃት የሚያፈጥሙ ተጫዋቾች ናቸው። እነዚህ ተጫዋቾች በአርሰናል አሁን የበለጠ ይሄ ከኳስ ጋር በፖሴሽን ላይ እምነት የጣለ የጨዋታ መንገድ ብቻ አይደለም እየተመለከተን ያለ ነው። እንደ አስፈላጊነቱ ያንን ለማድረግ የሚቸገር ቡድን አይደለም። ማርክ የበለጠ ከፍ ያለ ኳስ ቁጥጥር በሚያስፈልግባቸው የጨዋታው ሲችዌሽኖች ውስጥ ከኮንትሮል ጋር አርሰናል ላይ ብዙ ትችት ማንሳት የሚቻል አይደለም። ማድረግ ይችላል ያንን። ግን የበለጠ የመከላከል ኦርጋናይዜሽኑ ከዛ በጣም ስኬታማ ከሆነው ና ለእንግሊዝ እግር ኳስ ፈተና ከነበረው የጆዜ ሞሪ ነው ከኳስ ውጭ ያለ ኦርጋናይዜሽን ጋር ተመሳሳይነት ያለ ይመስላል። ያ የቆመ ኳስ አጠቃቀሙም ቅርብ ጊዜ እንግዲህ ከስቶክ ሲቲ ጋር ይመሳሰላል። ይሄ ቡድን ወደዛ ተመለሰ ወይ የሚል ነገር ይነሳል፣ ግን ያው ኢቮልቭ ያደርጋል። ቀድሞ የነበረው ትሬንድ እንደ አዲስ ተግባራዊ ይደረጋል አዳዲስ ነገሮች ተጨማምረውበትና የቆመ ኳስ ላይም ሁለቱም ቡድኖች ያመሳስላቸዋል። ከምንም በላይ ደግሞ የክሊንሺት አጠባበቃቸው ወደዛ የሚሄድ ይመስላል። እንግዲህ አሁን ዘጠኝ ጨዋታ ነው በፕሪምየር ሊግ ምንም ጎል አልተቆጠረበትም በሶስት ጨዋታዎች ጎል ተቆጥሮበታል ሶስት ጎሎች በስድስት ጨዋታዎች ክሊን ሺት ይጠብቋል ቼልሲ በሀያ አምስት ጨዋታዎች ጎል አልተቆጠረበትም የተቆጠረበት አስራ አምስት ጎል ነው ከዘጠኝ ጨዋታ በኋላ አርሰናል በስድስት ጨዋታ ጎል አልተቆጠረበትም ቼልሲ ከሰላሳ ስምንት ጨዋታዎች በኋላ በሀያ አምስት ጨዋታዎች ጎል አልተቆጠረበትም አርሰናል ከዘጠኝ ጨዋታዎች በኋላ በሶስት ጎል ተቆጥሮበታል። ቼልሲ የተቆጠረበት ከሰላሳ ስምንት ጨዋታ በኋላ አስራ አምስት ጎል ነው። ስለዚህ አሁን ዘጠኙን ጨዋታ ይዘ ያለውን አካሄድ ስትመለከተው ወደዛ እየሄደ ያለ ይመስላል። እናንተስ ተመሳስሎቹን እንዴት አገኛችሁት? ልዩነታቸውና አንድነታቸው ምን ይመስላል? ይህን ሀሳብ አስተያየት ልታደርሱን ትችላላችሁ። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን አጠናክሩ። እንዲህ አይነት መረጃዎችን በየጊዜው ወደ እናንተ ምናደርስ ይሆናል። መልካም ጊዜ ሆኑላችሁ።